ሲባል ልከርሞ እንደገና ዘሎ አንቀኙት። ቆይ ማነው ነው በእኔ ላይ እንደዚህ የምትጨክን ያላገር? ማን ይመስልሻል? አዲሷ ፍቅረኛ ነች። ማናት? አያገባሽ። እሷ እንዳንቺ ዘልዛ ላርለች ስነ ምግባር ያላትና ሰው አክባሪ ነች። ከፈለግሽ ደውይልኝ። ቆይ ይች ልጅ ግን ማናት? ወይስ ከናባዬ ጋ ያለው ዝምድና ምንድን ነው? ቆይ ምን እየተከናወነ ነው? ካሌብ እንደቀልድ የተናገረውን እንኳ ምሮሩት ነው እንዴ? ጋሼ ታዲያ ከኔ ጋር የምናገናኘው የሚያገናኘውማ? በጣም ስለሚወድሽ እዚህ ስትመጪ የሚወስድሽ መስሎት ይሆናል። እኔ እቃ አደለው። ምንወሰድም አላወቀኝ ማለት ነው። ከዛስ? ከዛማ ትቻቸው ወጣው። ከርቀት ግን ሳያቸው፣ እሱ እውነት መሰለኛ አዲሱ ፍቅረኛው። ምን ማለት ፈልገሽ ነው እንዴት ይሆናል ወይኔ እንዴ አንተ ምን አናደደ እኔ እንኳን እንዳንተ አልተናደድኩም አባዬ ሄደን እኔ እዚህ ቤት እንድትመጣ አልፈልግም ለምን ሄደን እኮ ጥሩ ልጅ ነች አላስቸገረች የእሷ እዚህ መመላለስ ለእኔ ሰላም አልሰጠኝም ደግሞ ለምን አይበቃም ገና ደግሞ ምን ቀረ ሁሉም ነገር አብቅቷል በቃ አባራቸው ቤቱ ከባየ ስለዚህ እሱ ጣስ ካላለኝ ድረስ አልወጣም ወይኔ ካሬ ለነገሩ አንተ ምን ታርግ አባዬን ያስደፈር ኮቱ ግን ከባድ አደጋ ሊያደርሱብን ይችላል። አንቺን ወይ ካሌብን አድፍቶ ቢያጠቁስ እኔ በጣም ሰልችቶኛል። በገዛ ቤቴ እኮ እንደ ጥገኛ እየታየሁ ተረጋግተሽ አዳምጪው እሺ። እነሱ ፍቅረኛሞች ናቸው። አባባ ኤደንን ከካሌብ ጋር ለማጋባት ነገሮችን እያመቻቹ ቆይተዋል። እስከ ዛሬ ድረስ ካሌብ የአባቱን ሀሳብ አልተቀበለውም። ዳንኤል ቀምቶ ኤደንን መውሰድ ምንም አይነት ፍላጎት አልነበረውም። ምናልባትም ቲናና ዳንኤል ቢበድሉኝም እነሱን ከሕይወቴ ማስወጣት እንጂ የሌላ ፍቅረኛ አምጥቼ ለራሴ ማድረግን በጣም ሸክም ነው ይላል። ባባ ግን ግድ የለህም፣ ልጅቷ በጣም ላንቴ የምትሆንና ጥሩ ሴት ናት፣ ይቺ ምራቴ እንድትሆን የምፈልጋት ኤደንን አግብታ አሳየኝ በማለት ለልጃቸው አማክረውታል። ካሌቭ በዚህ ነገር ሲምሰለሰል ቆይቷል። በእርግጥ ስለ ሄደን ጸባይ እያጠናትና እያወቃት ከመጣ በኋላ እየወደዳት ቢመጣም ነገር ግን ከዳንኤል ቀምቶ ለግሉ ማድረግን ግን ምንም አይነት ሀሳብ አልነበረውም። ዛሬ ላይ ግን ቆርጦ የተነሳ ይመስላል። ከእንግዲህ በኋላ ስለ ዳንኤል ማንነት በደንብ ጠንቀቀሽ ልታወቂ፣ ይገድልሻል። ባለፈው ስለ ዳንኤል ጸባይ ጀማምሮ የተወላትን ዛሬ ደግሞ ለምን ሁሉንም አታውቂውም በሚል በልቡ ውስጥ ያስቀመጠውን እውነት አንድ ባንድ ዘርግፎላታል። ይኸውም እቤታቸው ተደርቦ የኖረው ቲና ፍቅረኛው ስለሆነች እሷ ጋር ጥሩ ጊዜ ለማሳለፍ ያመቸው ዘንድ እንደሆነ ገልጾላታል። ኤደን አሁን በሕይወቷ እንግዳ ክስተት የተፈጠረ ይመስል አንዳች ድንጋጤ በላዩዋ ላይ ውርር አድርጓታል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩ የትሁት ድራማ ክፍል ሰላሳ ሶስት ምን አዲስ ነገር አለ? በጣም ብዙ አዲስ ነገሮች ተፈጥረዋል። በተለይ በዳንኤልና በካሌቭ መካከል ያለው ፍጥጫ በጣም እየተጋጋለና ወደማይሆን አቅጣጫ እያመራ ይመስላል። ዳንኤልና ካሌቭ እርስ በርሳቸው ምልህ ተጋብተዋል። ካሌቭ ከቤታቸው ለማስወጣት ከፍተኛ የሆነ ጥረት እያደረገ ነው። አባዬ ቤቴ ድረስ በማስመጣት ይሁ አስደፈረኝ፣ ለምን አትወጣም? ቤታችን ትተህ እስከ መቼ ድረስ እኛ ጋር ትኖራለህ? በማለትም ገልጿል። በዚህ ብቻ አላበቃም። አባዬ እነዚህ ልጆች ከቤታችን መባረር ይኖርባቸዋል፣ በተለይ ዳንኤል ይውጣልን በማለትም ለአባባ ነግሯቸዋል። አባባም እየኔን ምግብ እስከበላ ድረስ አንተ አይመለከትም፣ ተረጋጋ በማለትም ገልጾላታል። ሆኖም ካሌቭ በአባቴ ቤት ለምን ባይተዋር ሆንኩ፣ ለምን እኔ ያልኩትን አልሰማኝም፣ ዳንኤል ስለምን እዚህ ቤት መውጣት የለበትም እያለ እየተመሰለሰለ ነው። ትሁት ይህ ነገር በጣም አስፈርቷታል። አባዬ እነዚህ ልጆች ወደማይሆን አቅጣጫ እያመሩ ይመስላል። ቤታችን ችግር ከመፈጠሩ በፊት እነዚህ ልጆች ማባረር አይሻልም ወይ? በማለት የመፍትሄ ሀሳብ ያለችውን ለአባባ ነግራቸዋለች። አባባም ልጆ ስለምንም ነገር አትጨነቂ፣ ቀስ ብለው በእርጋታ የሚስተካከሉ ይሆናሉ፣ ሁሉንም ለእኔ ተይው በማለት ትሁት ስጋቷን ለማረጋጋት ሞክረዋል። ነገር ግን አሁንም ካሌብ በጣም የበለጠ እየተናደደና በቀለኛ ሆኖ ተከስቷል። እንግዲህ በባለፈው ኤደንን ትወስድብኛለህ በሚል ስሜትም ዘሎ ጉርቦውን ካነቀ በኋላ ካሌብ የበለጠ ክፉና ጨካኝ ሆኖ ተከስቷል። እርግጥም በዚህ ትንቅንቅ ላይ አባባ ባይደርሱ ኑሮ ያንዳቸው ሕይወት ባለፈ ነበረ። ለማንኛውም ግን ልጆች የምነክቷችሁ ነው፣ እንዴት በዚህ ልክ ግብ ግብ ስትገጥማላችሁ? በማለት ሁለታቸውንም ሊገላግሏቸው ችለዋል። ዳንኤል በጣም ስጋት አለብኝ ምክንያቱም በቅርቡ ፍቅረኛ ላመጣ ነው ቲና ከቤቴ ውጪ፣ በማለት በሚናገርበት ሰዓት ይህንን ሰምቼ ማለፍ አልቻልኩም፣ የምትመጣው ወደዚህ ቤት ይህኔዋ ኤደን መስላም ስለታየች ነው ልዬ ከካሌቭ ጉርቦ ላይ የተሰቀልኩት በማለትም ገልጾላቸዋል። ካሌብም ማንኛዋንም ሴት ወደ ቤት የማምጣት መብቴ ነው፣ ቲናን እስካልፈለግኳት ድረስ አዲስ ፍቅረኛ ማምጣቴ ደግሞ የማይቀር ነው። ስለዚህ በእኔ ህይወት አይመለከትም፣ እንዴት ዘለህ ጉርብ ታንቀኛለህ? በሚል ስሜት በጣም አኩርፎታል። በእርግጥ ዳንኤል ተንበርክኮ ካሌብን ይቅርታ የጠየቀው ቢሆንም ካሌብ ግን ይቅርታ ሊያደርግለት አልፈለገም። ይባስ ብሎ በሱ ቂምና ጥላቻ አሳድሮ ዛሬ ላይ በዳንኤል ህይወት ፈተና ሆኖ ቀጥሏል። ታዲያ ከኤደን ጋራ መግባባቱን በእጥፍ በመጨመርም አሁን ላይ ሬስቶራንት ድረስ እስከ መገባበዝ ደረጃም ደርሰዋል። ቲና ወደ ቤታቸው እየተመላለሰች የምትገኘውን ኤደንን ስታይ ከራሷ ላይ አልወርድም ብላለች። ባሌን እያማገጥሽ አንቺ ባለጌ ሴት እንዴት ወደ ቤታችን ትመጫለሽ በሚልም ጉርቧን ዘላ ልታንቃት ነበረ። ቲና ተይንጂ ተረጋጊ አለች። በህይወቷ ምን አይነት ክስተት እየተከናወነ እንደሆነ ያላወቀችው ኤደን? ታዲያ መንገድ ላይ ተገናኝተው እርስ በርሳቸው በጥፊ ሊጠፋጠፉ የነበሩበትን ፓርትም ለዳንኤል ነግረዋለች። ዳንኤል በጣም ያዝናል። ምክንያቱም የሚወዳት ኤደን አንድ ነገር እንዲደርስባት አይፈልግም። ቲናን ግን በጣም ሰልችቷታል። በእርግጥ ለጥቅም እዛ ቤት የመጣበትን ቀን እየረገመ ይገኛል። ብዙ ነገሮች ወደዛ ቤት መምጣቱ እያሳጡት ነው። አንደኛ፣ የመጀመሪያውና ዋነኛው ጉዳይ የሚወዳትን ኤደንን ሊያሳጣው ጫፍ ደርሷል። ሌላኛው ትልቁ ህልም አንግቦ ወደዛ ቤት የገባበት የብዙ ሚሊዮኔር ሀብታም መሆን ነበረ። ሆኖም የሰው ቤት በቀላሉ ይገኛል በማለት እንግዲህ በፎርጅድ ካርታ ምን ያህል ድራማ እንደተሰራባቸውም ታወቀ በኋላ ብዙም እዛ ቤት ያለው ተስፋ እየተሟጠጠ መጥቷል። የአራት ሚሊዮን ብር ድጋሚ ድራማ ተሰራበት። ከዚህ በደረሱበት ተደራራቢ ምክንያቶችም አሁን ዳንኤል ለከፍተኛ ተስፋ መቁረጥም ተዳርጓል። በእርግጥ የገንዘቡ ጉዳይ አክትሞለታል። ቲና አሁንም ሌላ ነገር እንፍጠር ከዚህ ቤት ገንዘብ ሳናገኝማ ፈቀቅ አንልም፣ ስለዚህ የሆነ ሀሳብ ማምጣት አለብን እያለች አሁንም እያወጣች እያወረደች ነው። ዳንኤል በተደጋጋሚ በተሰራባቸው ድራማ ከዚህ በኋላ ተስፋሽን ቁረጭ፣ ከዚህ ቤት አምስት ሳንቲም ላታገኝ በማለትም ገልጾላታል። ቲና አሁንም እዛ ቤት ተንኮል እንዳሰበች በእርግጥ የታወቀ ነው። ታዲያ አማራጭ ያጣው ዳንኤል ግን ዛሬ በግልጽ ገንዘብ እንዲረዳው አባባን ጠይቀውታል። አባባ ምንልስጥ ልጅ ወይ ወጣትነትህን ብትጠቀምበት እኮ ቁጭ ብለህ ከምትጠባበቀው ይልቅ ብትሰራ እየበለጠ ታገኛለህ በማለት አእምሮውን ክፍት እንዲያደርግና ብዙ ነገሮች በዙሪያው እንዳሉ እንዲመለከትም እያስጠነቀቁት ይገኛሉ። ዳንኤል በእርግጥ በገንዘብ ጉዳይስ ተስፋ ከቆረጠ ሰንበት በትብይል አሁን ለከፍተኛ ጭንቀት የዳረገው ኤደንን ከአሁን አሁን ተወሰደብኝ በሚል ስሜት ነው። ዛሬም እንደ ወትሮ ኤደን ወደዛ ቤት ባትመጭ ደስ ይለኛል፣ ካሌብ በጣም መጥፎና ባለጌ ሰው ነው እያለም ብዙ ተቃራኒ ገጽታዎችን ሊያስተዋውቃት ሞክሯል። እሷ ግን የካሌብና የአባባን ነገር በጣም እየወደደቻቸውና ከመጠን በላይ እየቀረበቻቸው መጥታለች። በእርግጥ ከሽማግሌው አንድ አዲስ ነገር ማግኘት ትፈልጋለች ማለትም በተለይ ስለ ዳንኤል ብዙ ነገር እንዲያማክሯት ጠይቃቸዋለች። ሽማግሌው ግን አሁንም በራስሽ መንገድ ሌላ ሰው ጣልቃ በህይወት ሳታስገቢ አጣሪ በማለትም ገልጸውላታል። ካሌብ ግን አሁንም ከቤት እስካልወጡ ድረስ እየተመሰለሰለ በተለይ ደግሞ በዳንኤል ላይ ከፍተኛ የሆነ በቀልን ለማስተናገድ ቆርጦ የተነሳም ይመስላል። አባቱም ለምንድነው እነ ዳንኤል ከቤታችን የማይወጡት በማለትም ገልጾላታል። ታዲያ የዳንኤል ወደ ቤት አመጣት ምንም ጥፋት እንደሌለበትም ሽማግሌው አሁንም ልጃቸውን ያስጠነቀቁት ገብተዋል። ማለትም በቲና አማካኝነት ወደዚህ ቤት መጣ እንጂ ዳንኤል እኛን አያውቀንም በማለትም ገልጸዋል። ካሌብም በአባቱ ሀሳብ ሳይስማማ ወደ ቤቱ ተመልሷል። ዳንኤልን ፊት ለፊት ሲያገኘው እስከ መቼ ድረስ ነው የአባቴ ሸክም ሆነ የምትቀጥለው ቤታችንን ለቀቅ አድርግና ወደ መጣህበት ተመለስ በማለት እርስ በርስ ተፋጠዋል። ይህን የሰማው ዳንኤልም ቤት እኮ የአባዬ እንጂ ያንተ አይደለም አባዬ ውጣ እስካላለ ድረስ ቤቱን አልለቅም በማለት ወይ ፍንክች አለም ይመስላል። ትሁት የሁለታቸውን መፋጠጥ አይታ አሁን አባዬ በእነዚህ ልጆች የሆነ መፍትሄ ካልፈጠርን እኮ ቤታችን እርስ በርስ ሲገጥሙ ቀውጢ መፈጠሩ ነው ስለዚህ ሁለቱ ገረምሶች በሚፈጥሩት ችግር መፍትሄ መፈለግ ይኖርብናል፣ በማለት ትሁት ስጋቷን ለአባባ ገልጻለች። አባባም ሁኔታዎችን ያስተካክላቸዋል፣ ለሙ ምንም ነገር የሚያጨናንቅሽ ነገር የለም፣ በማለትም ገልጸውላታል። ካሌብም ቆይ ባልሰራለት፣ በማለት ከራሱ ጋር ፎከራ ላይ ነበርና ለኤደን ስልክ በመደወል ሬስቶራንት ድረስ እንዲያገኛት ያደርጋታል። በቲናና በዳንኤል መካከል ያለውን ነገር ታውቂያለሽ በማለትም የነገራት ነበረ እስኪ አታጓጓኝ ንገረኝ እያለችም ለመስማት የምትጓጓለትን ታላቁን መርዶ ቲናና ዳንኤል ፍቅረኛሞች ናቸው ሲል ድብልቅልቅ ያለ ነገር ነግሯታል እህትም በኤደን በኩል የምታውቀው ቲና የዳንኤል እህት እንዲሁም የካሌብ ባለቤቱ እንደነበረች ነው አሁን ግን የዳንኤል ፍቅረኛ ናት ሲላት ምን አዲስ ክስተት እንደተፈጠረባት አያዳግትም። ለማንኛውም ካሌብ እየተሳካለት ይመስላል። እንግዲህ በመጨረሻም በቀለኛ ሆኖ የተከሰተበት አጋጣሚ ኤደን ወደ እሱ እንድትቀርብ ያደርጋታል። ዞሮ ዞሮ የኤደን ፍላጎት አግብታ መውለድ አይደለምን? ሆኖም ዳንኤል ደግሞ ጋብቻ ሲሉት ወደ ኋላ ፈራተባ ያለበት ነገር ነው። ካሌብ ደግሞ ከዚህ በተቃራኒው ለማንኛውም ካሌብና ኤደን ወደፊት አብረው የሚሆኑበት አጋጣሚ ሁኔታዎቹ እየተመቻቹ የመጡም ይመስላሉ። ለዛሬው ይኸው ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ባይ ባይ።